ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 19 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደር አካባቢዎች የጤና ባለሙያዎች ፍርድ ቤት ሳይቀርቡ ከአስር ቀን በላይ መታሰራቸው ተሰምተዋል። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች እያደረጋቸው ያሉ ውጊያዎችን አጠናክሮ እንደቀጠለ ነው። ብልጽግናና ጀነራሎቹ በፋኖ ምክንያት ከፍተኛ ፍራቻ ውስጥ መግባታቸው ይፋ ወጥቷል። ዝርዝር መረጃ አለን። ዐቢይ አህመድ በአውሮፓ ጉዟቸው የመጀመሪያው ተቃውሞ ገጥሟቸዋል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 በጎንደር አካባቢዎች የጤና ባለሙያዎች ፍርድ ቤት ሳይቀርቡ ከአስር ቀን በላይ መታሰራቸው ተሰማ። በምዕራብ ጎንደር ዞን መተማና በሰሜን ጎንደር ዞን ደባርቅ አጠቃላይ ሆስፒታሎች ሀያ የጤና ባለሙያዎች ከታሰሩ ከአስር ቀን በላይ እንደሆናቸው የስራ ባልደረቦቻቸው ለቲክቫ ኢትዮጵያ ገልጸዋል። የጤና ባለሙያዎቹ ፍርድ ቤት ሳይቀርቡ ከአስር ቀን በላይ ታስረዋል። ስማቸውን እንዳይጠቀስ የጠየቁ በደባርቅ ሆስፒታል የሚሰሩ የስራ ባልደረቦቻቸው ለቲክቫ ኢትዮጵያ እንደተናገሩት ስምንቱ የጤና ባለሙያዎቹ የታሰሩት በአገራ አቀፍ ደረጃ በሐኪሞች እየተነሳ ያለውን መሰረታዊ ጥያቄ ይዛችሁ ፊት የወጣችሁት እናንተ ናችሁ ተብለው ነው። የሙያ አጋሮቻቸው ስራቸውን ሳያቆሙ የአገር ሽማግሌዎችና የሃይማኖት አባቶችን በማሰባሰብ ሆስፒታሉ ስራ አለም አቆሙን አሳይተው ታሳሪዎች እንዲፈቱ ለአካባቢው ባለስልጣናት ሽማግሌ ብልኩም ሌላ ግንኙነት አላቸው በማለት ሊለቋቸው አልቻሉም ብለዋል። በተመሳሳይ በመተማ ሆስፒታል 12 ባለሙያዎች በገንደዋ ፖሊስ ጣቢያ ታስረው እንደሚገኙ ስማቸው እንዳንጠቅስ የጠየቁን የስራ ባልደረቦቻቸው ገልጸዋል። ከተማዎቹ ከታሰሩ ከአስር ቀን በላይ የሆናቸው ሲሆን እስካሁን ፍርድ ቤት አልቀረቡም። የታሰሩበት ፖሊስ ጣቢያ ጠባብ ከመሆኑ በተጨማሪ አካባቢው ላይ ባለው ከፍተኛ ሙቀት ከፍተኛ የጤና እክል እየገጠማቸው እንደሆነ ገልጸዋል። አንዳንድ ታሳሪዎች የስኳርና የደም ግፊት ታማሚ በመሆናቸው ሙቀቱን መቋቋም እየተሳናቸው በመሆኑ የከፋ ችግር ከመከሰቱ በፊት እንዲለቀቁ ጥሪ አቅርበዋል። የአማራ ጤና ባለሙያዎች ማህበር መረጃው እንዳለው ገልጾ ጉዳዩን እየተከታተልኩ ነው ሲል ለቲግቫ ኢትዮጵያ አሳውቋል። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች እያደረጋቸው ያሉ ውጊያዎችን አጠናክሮ እንደቀጠለ ነው። አፋ ብሀ በወሎ ላስታ አሳምነው ኮር ስር የሚገኘው ኃይሉ ከበደ ክፍለ ጦር ግንቦት 18 2017 ዓ ም በዋ ግምራ ብሔረሰብ ዞን ሰቆጣ ዙሪያ ወረዳ በነበሩ የአገዛዙ ወታደሮች ላይ በሁለት አቅጣጫ ጥቃት ከፍቶ ከባድ ጉዳት አድርሰዋል። ከአምደ ወርቅ ከተማ በቅርብ ርቀት በምትገኘው ልዩ ስሟ ጭላ ተብላ በምትጠራው ከተማ እና ከሰቆጣ 35 ኪሎ ሜትር ርቀት ላይ በምትገኘው ሀሙሲት ተብላ በምትጠራው ከተማ በነበሩ የአገዛዙ ወታደሮች ላይ ነው የፋኖ አባላቱ ጥቃቱን የፈጸሙት። በዚህ ጥቃት ከባድ ኪሳራን ያስተናገዱት የአገዛዙ ወታደሮች የፋኖ አባላቱ ኦፕሬሽኑን ፈጽመው አካባቢውን ለቀው ሲወጡ የከተማውን የመብራት ትራንስፎርመር በጥይት ደብድበው እንዲፈነዳ አድርገውታል ሲል የአካባቢው ነዋሪዎች በአይናቸው ያዩትን መረጃ ደርሰውናል። የሚልሻ ማስታወሻ ና የፖሊስ አባላቱ የከተማዋን መብራት ትራንስፎርመር በጥይት ደጋግመው በመምታት እንዲፈነዳ አድርገውታል ሲሉ የገለጹት የአካባቢው ነዋሪዎች በአሁኑ ሰዓት በከተማዋ የመብራት አገልግሎት ሙሉ በሙሉ ተቋርጧል ብለዋል። የፖሊስና የሚልሻ አባላቱ ድርጊቱን ፋኖ ነው የፈጸመው በሚል ለከተማዋ ማህበረሰብ የተናገሩ ሲሆን፣ ትራንስፎርመሩ ከሚልሻ አባላት በተተኮሰ ጥይት ከጥቅም ውጭ ሲደረግ በቦታው የነበሩ ሰዎች ፋኖ ነው ያፈነዳው በሚል ብቻ እንዲናገሩ ከባድ ማስጠንቀቂያ ተሰጥቷቸዋል ነው የተባለው። በሌላ በኩል በዋግ ምራ ዞ የያዘውን ሰቆጣ ዙሪያ ወረዳ በተደረገ ድንገተኛ ማጥቃት ሐሙሲት ከተማ ሰፍሮ የነበረው የጠላት ሚሊሻ ኃይል ሙሉ በሙሉ ተደምስሷል። የአማራ ፋኖ ብሔራዊ ኃይል ወሎ በቤተ አማራ ላስታ ሳምነው ኮር በአርበኛ ጣሰው የሚመራው ኃይሉ ከበደ ክፍለ ጦር አባላትና የወረዳው የፋኖ ሲቪል አስተዳደር ወደ ሰቆጣ ከተማ በሚወስዱ ሁለት አቅጣጫ ላይ ድንገተኛ ማጥቃት አድርገዋል። የመጀመሪያው በሐሙሲት ሰቆጣ አቅጣጫ 35 ኪሎ ሜትር የምትገኘው ሐሙሲት ከተማ ላይ ሰፍሮ የነበረው የብልጽግና ሚሊሻ ላይ በጠዋቱ በተደረገ ድንገተ ከፍተኛ ማጥቃት አገዛዙ ብትንትን ወጥቶ የሞተው ሞቶ የተማረከው ተማርኮ ፋኖቹ ከተማዋን በቁጥጥር ስር አድርገው ውለዋል። በዚህ ግንባር ስድስት የሚሊሻ ምርኮኛ፣ አስራ አምስት ቁስለኛ፣ ስምንት ሙት ሲሆን የተቀረው ተበታትኗል። አንድ የቡድን መሳሪያ ኤም ፎርቲና ስድስት የነብስ ወከፍ መሳሪያ በምርኮ ተገኝተዋል። ሁለተኛው በደሃና ሰቆጣ አቅጣጫ ለሰቆጣ አስራ ሰባት ኪሎ ሜትር ርቀት ላይ በምትገኘው የቀውዝባ ከተማ ላይ በመግባት ከተማዋ ላይ ሰፍሮ የነበረውን የባንዳ ስብስብ ሚሊሻ ጠራርገው መስመሩን ተቆጣጥረው ውለዋል። ብልጽግናና ጀነራሎቹ በፋኖ ምክንያት ከፍተኛ ፍራቻ ውስጥ መግባታቸው ይፋ ወጥቷል። ላለፉት ሁለት ዓመታት በአማራ ክልል የጦር ግንባሮች ውርደት ሲገጥመው፣ በሚዲያ ላይ ደግሞ ፉከራ ሲያስተጋባ የነበረው የብልጽግና ጦር ሁሉም ነገር ከአቅሙ በላይ መሆኑ ነው እየታያለው ብልጽግናዎች የአማራ ፋኖን በአስር ቀን አሸንፈን አማራን አንገቱን እናስደፋለን ብለው ቢዘምቱም ላለፉት ሁለት ዓመታት መዋቅራቸውን እያፈረሰ እጃቸው ላይ ያለውን አቅም ሁሉ እያተነነ ቀፎ መንግስት አድርጓቸዋል። ይህ መደበቅ ያልቻሉ ያገዛ ተጓዙ ጀነራሎችም ከዚህ ቀደም ለሚያውቋቸውና አሁን ለፋኖ ቅርበት አላቸው የሚሏቸውን እንነጋገር እያሉ ነው። የብልጽግና ሰዎች ፋኖን በይፋ ጥያቄዎቹን መልሰው ለእውነተኛና ሀቀኛ ድርድር አይጠሩት። ነገር የአማራን ሕዝብ ጥያቄ የመመለስና ታማኝ ድርድር የማድረግ ነገር በባህሪያቸው ውስጥ የለም። አጭበርብረን እንደራደር እንዳይሉ ደግሞ አፋባሀ ቅድመ ሁኔታ በሚል ቀይ መስመር አስምሮ አጋልጧቸዋል። ዝም ብለው አይተውት ከስር ገዝግዞ እየጣላቸው ስለሆነም በሽማግሌና በሃይማኖት አባት ያልሆነላቸውን በውጭ ሀገር አሉና ለፋኖ ቅርበት አላቸው ባሏቸው አካላት በኩል እየሞከሩ ነው። ለዚህም በትናንትና ዕለት ጋዜጠኛ መሳይ መኮንን በዩቲዩብ ገጹ የለቀቀውና ከጀኔራል ተስፋዬ አያሌው ጋር ያደረገው ምልልስ ማሳያ ነው። ጀኔራሉ የአብይን እብደት የአገዛዙን የንጹሀን የድሮን ጭፍጨፋ ባመኑበት በዚህ ንግግር ላይ የብልጽግና እብሪት የትም እንደማያደርስ ጦሩ መረዳቱን ጠቁመዋል። ምንም እንኳን አቅም አለን የሚለውን ፉከራ ባይዘነጉትም አደራድሩን፣ አነጋግሩን ሲሉ ግን ተማጽነዋል። በአንድ በኩል እንደራደር የሚሉት ጀኔራሉ በሌላ በኩል ደግሞ ፋኖ ከኤርትራ ጋር አብሮብናል ሲሉም ይወቅሳሉ። አንደኛው አንደኛው ምንድን ነው መሰለህ፣ አትራቅ ስለማከብረ ነው። አትራቅ እንነጋገር፣ ተነጋገሩ። እኔ ብቻ ያለው ከሚመለከተው ጋር መነጋገር፣ መግባባት፣ ችግሮችን በጠረጴዛ ዙሪያ መፍታት፣ መልመድ። በጠረጴዛ ዙሪያ ችግሮች እንዲፈቱ መግፋፋት አለባቸው። በመሳሪያ የሚፈታ ነገር የለም። በመሳሪያ የምንፈታቸው ነገሮች እስካሁን በቃ እርስ በርስ ቅድ በላ ከትግራይ ጋር አንጻር ያነሳው ነገር ነው። በቃ መገዳደል ካልሆነ ምንድን የፈጠር ነው ነገር አሁን የመጀመሪያው እርምጃ፣ እውነት ጀነራል ተስፋዬ የመጀመሪያው እርምጃ የአማራን ህዝብ ላይ ይሄ የሚጥለውን ድሮን እስኪ ለምንድን ነው ማያቆመው? ለምን መሳሪያ አፈሙዙን አይዘጋም? መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው። በዚህ መልኩ የአማራን ህዝብ ትጥቅ ማስፈታታ ከራሱ ጋር አንደበቱ የሰማሁትን ነው የምነግርህ። የአማራ ህዝብ ታጥቋል፣ የአማራን ህዝብ በዘዴ ነው ትጥቅም ካስፈታ፣ እንዲህ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ። አሁን ጦርነቱን ማቆም በድሮን የሚጨፈጭፈውን ህዝብ ማቆም ይሄ ህዝብ አለቀም፣ እና ቆመ ንገሯቸው ይቁም። ከዛ በኋላ ጊዜ አሪፍ አላለም። ድርድር እናመቻች፣ እስኪ አንተ ታሪክ ስራ በቃ አሁን በቃ መሳይ ጋጠኛ ብቻ አይደለም፣ ነገሮችን ፒስፉሊ መፍታት ይችላል የሚለውን ነገር ለማስተላለፍ በቃ የሆነ ነገር አድርጋል። በቃ ሰላም እንፍጣል እንነጋገር። ለመነጋገር ባይዘ ችግሩ መሰለ እንዳለ አሁን ፋኖ ነው የምትለው በሙሉ በየአቅጣጫው የተደራጀ ነው። መሪ የለው ምን የለው። ከማን ጋር እንደሚነጋገሩ ግልጽ አይደለም። እነሱ ኤርትራ ሄደ ነው ከኤርትራ ጋር ነው የሚነጋገሩት። ኤርትራ አይ ነው የሚያዋጣቸው ከሆነ አብይ አህመድ በአውሮፓ ጉዟቸው የመጀመሪያው ተቃውሞ ገጠማቸው። ከሰሞኑን በንጹሐን ላይ የሚፈጽሙትን ጭፍጨፋዎች ለመሸፋፈን ለአዲስ የጦር መሳሪያ ግዢ የገንዘብ ድጋፍ ለመጠየቅ ለቀጣይ ጦርነቶች አጋር ለመፈለግ ወደ አውሮፓ የተጓዙት አብይ አህመድ አሊ እስካሁን ፈረንሳይና ጣሊያን ገብተዋል። በፈረንሳይም በኮዳና በጥፊ ሲመቱ ከሚኖሩት የጭፍጨፋ አጋራቸው ኢማኑኤል ማክሮን ጋር ተገናኝተዋል። ሆኖም ይህን ጉዟቸውን በማስመልከት የመጀመሪያውን ተቃውሞ በእንግሊዝ የለንደን ፋኖዎች አስጀምረውታል። በተቃውሞውም አብይ አህመድ በአማራ ህዝብ ላይ የዘር ማጥፋት ጭፍጨፋ እየፈጸሙ መሆናቸው ተነስቷል።

አብይ አህመድን ጨምሮ ከሰሞኑ በርካታ የአገዛዙ ባለስልጣናት የውጭ ጉዞዎችን እያደረጉ መሆኑ ታውቋል አብይ አህመድ በሰባት የአውሮፓ ሀገራት ብርሃኑ ጁላና ይልማ መርዳሳ በሩሲያ ሬድዋን ሁሴን በሱዳን ተመስገን ጥሩነህና አረጋ ከበደ በብራዚል ጉዞ አድርገዋል የዚህ ጉዞ ዋነኛ ዓላማም አብይ በአሜሪካ ፊት መነሳታቸውን ተከትሎ ከትራምፕ አስተዳደር ጋር ኩርፊያ ውስጥ የገቡትን አውሮፓውያንን ሩሲያን ብራዚልንና ሌሎች ሀገራትን ከጎናቸው ለማድረግ ያለመ ነው በተጨማሪም አሁን የሚያደርጉትን ጭፍጨፋና ጦርነት ለመደባበስ ከመሞከር ባለፈ ቀጣይ ከኤርትራ አሊያም ከትግራይ ጋር ለሚደረጉ ውጊያዎች የሎቢ ስራ ለመስራት ነው። እስራኤል ባደረሰችው የአየር ጥቃት በትምህርት ቤት የተጠለሉ ቢያንስ 54 ሰዎች ተገደሉ። እስራኤል በጋዛ ባደረሰችው የአየር ጥቃት በትምህርት ቤት ሕንፃ ውስጥ ተጠልለው የነበሩ ቢያንስ 54 ፍልስጤማውያን መገደላቸውን የሆስፒታል ዳይሬክተሮች ለቢቢሲ ገልጸዋል። በጋዛ የሚገኘው ፋሃም አልጃርጋዊ ትምህርት ቤት በመቶዎች የሚቆጠሩ ከቤት ላህያ የተፈናቀሉ ሰዎች ተጠልለውበታል። እስራኤል በአካባቢው ከፍተኛ ድብደባ እየፈጸመች ነው። ከተገደሉት 54 ሰዎች መካከል ትምህርት ቤት ውስጥ ተጠልለው የነበሩ ቢያንስ ሰላሳ አምስት ሰዎች እንደሚገኙበትና የተቀሩት በአካባቢው ተጠልለው እንደነበር ተገልጿል። ሐማስ የሚመራው የጋዛ መከላከያ እንዳለው ሁለት መጠለያ የነበሩ ክፍሎች በእሳት ከጋዩ በኋላ የህፃናትን ጨምሮ ብዙ አስከሬኖች በቦታው ታይተዋል። ሰውነታቸው እንደተቃጠለም ተገልጿል። የእስራኤል መከላከያ ሚኒስትር የሐማስና ኢስላሚክ ጅሃድ መቆጣጠሪያ ኢላማ ማድረጉን አስታውቋል። አካባቢው ሐማስ ጥቃት ለማቀነባበር የሚጠቀምበት ነው፣ የጋዛን ህዝብ እንደ ከለላ እየተጠቀመ ነው ሲልም ገልጿል። ህጻናትን ጨምሮ ብዙ ሰዎች በእሳት ተቃጥለው የሚያሳዩ አሰቃቂ ቪዲዮዎች ወጥተዋል። በህይወት የተረፉ ሰዎች ከፍተኛ ጉዳት እንደደረሰባቸው ይታያል። በሰሜን ጋዛ የአምቡላንስ አገልግሎት ሰጪ ኃላፊ ፋሪስ አፋና እንዳለው በቦታው ሲደርስ መማሪያ ክፍሎች ጋይተዋል። የተኙ ህጻናትና ሴቶች ነበሩ፣ እየጮሁ ነበር። እሳቱ ስለከበባቸው ልናድናቸውም አልቻልም። በጣም አሰቃቂ ስለሆነ ያየሁትን መናገር አልችልም ይላል። የሐማስ ፖሊስ ዋና መርማሪ ሙሐመድ አልካሺ ከባለቤቱና ልጆቹ ጋር ተገድሏል። የአልአህሊ ሆስፒታል ዳይሬክተር ዶክተር ፋደል